በገዛ ጓደኛቸው የተፈተኑት ጥንዶች ክፍል ሁለት። ሳሙራዊት አንዳች ነገር እንዳገኘ ሰው በደስታ ፈነጠዘች። እንዴት ደስ የሚል ነገር ነው! ማስታወስ አይችልም። ይህ ለእኔ ትልቅ ነገር ነው ስትልም አሰበች። ታዲያ ሌሊቱ አልቆ ፀሐይ ትትወጣ አካባቢ ሳምሶን ከማደንዘዣው ነቃ። ሌኒ ከውጭ መድኃኒት ጊዜ ተብላ፣ በዛ ላይ ደግሞ ሳሙራዊት ልብስሽን ቀይሪ ብላ ንዝምዛት መድኃኒት ልትገዛም የሌሊት ቢጃማዋንም ለመቀየር ሳምሶምን ከሳሙራዊት ጋር ትታ መሄዷ ባይዋጥላትም ግን ሄዳ ነበር። ሳምሶም ሲነቃ ካጠጓው አልነበረችም። ከጎን የነበረችው ሳምራዊት ነበረች። ልክ መንቃቱን እንደተመለከተች ጊዜ ማጥፋቱን አልፈለገችም ነበር። ፍቃድ ከዶክተሮቹ ጠይቃ ሳምሶም ተኝቶበት ወደ ነበረው ክፍል አመራች። ለዚህ ሁሉ መንስኤዋና ምክንያቷ እራሷ እንደሆነች እያወቀችም የሳምሶምን ፊት በድፍረት ለማየት አልዳገታትም ነበር። በገዛ ጓደኞቿ ሳምሶምና እሌኒ ቀንታ ሳምሶምን የግላ ማድረግ ፈልጋ ሳይሳካላት ሲቀር ህይወቱን ነጥቃ እሌኒን የዘላለም ሐዘንተኛ ለማድረግ ፈልጋ ሆን ብላ የሳምሶምን መኪና ፊሬን እንደበጠሰች እያወቀችን ቢሆን ዓይኗን በጨዋ ፊቱ ላይ ከመቆም አልዳገታትም ነበር። ምንም እንደማያቅ ሚስኪን ሰው ምንም እንዳላደረገ ፍጹም ሰው ራስዋን ሳምሶም ፊት አቆመች። ሳምሶም ቀድሞውን ምን ሆኜ ነው? እዚህ ምን አደርጋለሁ? እንዴት መጣሁ? የሚሉ ጥያቄዎች ሲያስጨንቁትና ግራ ሲያጋቡት ነበር የቆየው። ሳምራዊትን በነዛ የአዞ እንባን ያቀረቀሩ አይኖቿ እያየችው ወደ ወደሱ ስትጠጋ ደግሞ ይበልጡን ነው ግራ እየተጋባና እየተረበሸ መጣ። ይቅርታ አይነህት፣ አንቺ ማን ነሽ? አላት። ወንበር ላይ ቁጭ ብላ እጆቹን ስትጨብጠው ጊዜ ስላላስታወሳት ይበልጡን ይበልጥኑ ምቾት ይሰማት ጀመር። ምንም ቢሆን የራሴ አደርግሃለሁ ብላ ማስታወስ አይችልም ተብሎ ከተነገራቸው ሰዓት ጀምሮ እያሰበችው የነበረውን የክፋት እቅድ አስታውሳ በሱሱ ፈገግ አለች። በአንድ እጇ ጨብጣው የነበረውን እጁን አጥብቃ በሁለት እጆቿ እየዳበሰች ፍቅረኛህ ነኝ ውዴ ረሳኸኝ እንዴ? አለችው እየተቅለሰለሰች። ዶክተሩ በደረሰብህ የጭንቅላት አደጋ ምክንያት ለጊዜው ማስታወስ እንደማችል ነግሮኝ ነበር። ግን አትጨነቅ ውዴ፣ ቀስ በቀስ እንድታስታውሰኝ አድርግሃለሁ አለችው በትኩረት አይኖቹን እያየች። ሳምሶም አሁንም ግራ በተጋባ ሁኔታ እየተመለከታት ነበር። እንደውም ይህንን የው እንድታስታውሰው ያደርግሃል ብላ ደህና በነበረበት ሰዓት አስገድዳው ያነሳችውን የሁለቱም ፎቶ ታሳየው ጀመር። ሳምሶም ደህና በነበረበት ሰዓት ሳምራዊት ለሱ ስሜት እንዳላት ስለገባው ሲሰሻት ነበር የኖረው። በጓደኝነት ባለፈ በሌላ ምንም አይነት መንገድ ሊመለከታት እንደማይችል ያሳያት ይሞክር ነበር። ሳምራዊት ግን ነገሮች እንዳልገባት ነበር ስስታት መስል የኖረችው። አንድ ቀን ታዲያ የማወራህ ነገር አለ ብላ የሆነ ሬስቶራንት ቀጠረችው። ምንም የሚረባ ወሬ ሳይኖራት አብረን ጊዜ እንድናሳልፍ ብዬሽ እኮ ነው እንደውም ለምን ፎታን ብላ አስገድዳ አቅፋው አብረን ምሳ ስንበላ የተነሳነው ፎቶ ነው በጣም ደስተኞች ነበር በጣም እንጓደድ ነበር አታስብ እሺ ቀስ ብለህ ነገሮችን እንድታስታውስ አደርግሃለሁ አትጨነቅ እኔ ከጎንህ አለሁ አለችው እጆቹን እየሳመች ሳምሶን ፎቶዎች ላይ እያተኮረ ነበር እኔ ምልሽ ይቺ ሴት ማን ናት አለ። የእሌኒን ምስል ሲመለከት ልቡ ላይ የሆነ ስሜት ስለተሰማው ግራ እየተጋባ ይቺ ይቺማ የሁለታችን ጓደኛ ነበረች። ግን ምን ይሁን ጓደኛችን ብለን እያመንናት እሷ ግን በጣም ትቀና ነበር። ውዴ አታስታውስም እንጂ በጣም ብዙ መጥፎ ነገሮችን አድርጋብናለች። ብዙ ነገሮችን እንድናሳልፍ ምክንያት ሆናለች ብላ የራሷን ታሪክ ግልብጣት ነግረው ጀመር ሳምሶም ግራ ቢጋባም ሳምራዊት እየነገረችው የነበረውን ነገር ግን እያመናት ነበር። የምርም ፍቅረኛ መስለው ነበር። እኔ ምልሽ አላት ቤተሰቦች የት ናቸው። አንቺ ብቻ ነሽ እንዴ ያለሽኝ ሲል ጠይቃት፣ እቅድዋ አጊት መሆኑ ደስታ እየፈጠረላት ቤተሰቦች ለቫኬሽን ሌላ ሀገር ሄደዋል እና እንዳይጨነቁ በማሰብ ምንም አልነገርኳቸውም አለችው። በእርግጥም ከሀገር ወጥተው ነበር። እሌኒ የተባለችውን መድኃኒት ገዝታ ልብሷንም ቀየራ ወደ ሆስፒታል ተመለሰች። ስልኳን የት እንደጣለችው ሳይታወቃት ስልኳን ጥላ ነበርና ውዝግብግብ እንዳለች ሆስፒታል ከተወቻት ቦታ ስላጣቻት ግራ እየተጋባች ነርሶችን የት እንደሄደች ስትጠይቃቸው ሳምሶም እንደተነሳና አብረው እንደሆኑ ነገሯት። በሳምሶም መንቃት በጣም ተደሰተች አብረው ባለመሆኗ በእሷ ምትክ ሳምራዊት እዛ መኖሯ ግን እያናደዳት፣ ሳምሶም ወደ ነበረበት ክፍል አመራች። ክፍሉ ጋር ደርሳ በመስኮት አሻግራ ስትመለከት ግን የሚሆነውን ማመን አልቻለችም። ሳምሶምና ሳምራዊት ተቃቅፈው ልክ እንደ ፍቅረኛሞች እየተሳሳሙ ተመለከተች። ድሮም ጥሬ ነበር። ለዚህ ነበር አጣድፈሽ የላክሽኝ፣ አለች በንዴት። የምትይዘው የምትጨብጠው ጠፍቷት ቶሎ ብላም የክፍሉን በር ከፍታ ወደ ውስጥ ገባች። አይኖቿ ከሳምራዊት ጋር ተጋጨ፣ ተፋጠጡ። ሄዳ ሳምራዊትን ማነቅም ማዋራት ሳምራዊት ግን የሳምሶምን እጅ ጨብጣ ምንም እንዳልተፈጠረ ነገር ተረጋግታ ነበር የተቀመጠችው። እዚህ ምን ትሰሪያለሽ ብሎ ሲጠይቃት ነበር። እሌኒ ሳምራዊትን ዘሎ ከማነቅ ሀሳቧ ሳምሶም ያነቃት። ፍቅሬ፣ ይቺ ቅድም ፎቶ ላይ ያሳየሽኝ ሴት ናት አይደል ብሎ ሳምራዊትን ጠይቃት? ምን ፍቅሬ ነው ያልክ ሳምሶም? ይህም ፍቅር ነው፣ እጮኛ እኮ እኔ ነኝ አለችው፣ እሌኒ ወደ እሱ እየተጠጋች እባክሽ እዛ ሁኝ አትጠገኝ። እባክሽ ማን እንደሆንሽ በደንብ አውቃለሁ፣ ሳምሪ በደንብ ነግራኛለች። ለምን እንደዚህ ታደርጊያለሽ? አገሮች በጣም ደነገጠች። የምትይዘው የምትጨብጠው ጠፋት። የአመታት ፍቅረኛዋ የአሁኑ እጮኛዋ የወደፊት ባሏ ሊሆን የነበረው ሰውዬ ማንሽ ብሎ ሲጠይቃት ጊዜ እንደ መጮህ ማሰኛት ቆያንቺስ ቆያንቺስ፣ እስት ምን ብለሽው ነው? ወደ ሳምራዊት እያፈጠተች ጠየቀቻት። ሳምራዊት ጨብጣ የነበረውን እጁን ማስለቅቃ፣ ሳሚ እኔ እኮ ነኝ፣ አታስታውሰኝም? በደንብ እሌኒ ነኝ እጮኛ። ይቺ ሴት ምን ብላህ ነው የመረጠች? እባክህ እንደዚህ አትሆን ሰርተን ስጋ ማልቀሷን ጀመረች። ሳምሶን ምን እንደሆነ ባያውቅም ልቡ ላይ የሆነ ስሜት ሲሰማው ይታወቀው ነበር። ምንም ማስታወስ አለመቻሉ፣ ሁለቱም ሴቶች እያሉት ያሉ ነገር ያስጨንቀው ጀመር። ለምትዩ ነገር ማስረጃለሽ፣ እኔና አንቺ ጮኛሞች እንደነበርን የሚያሳይ የሆነ ነገር አሳየኝ፣ ፎቶ ወይም ቪዲዮ አላትልኔ እንዴት ስልኬ ላይ እኮ ብዙ ፎቶዎች አሉ ቀለበት ስታስርልኝ የነበረው ቪዲዮም አለኝ። ቆይ። ኪሷን ትጎረጉር ጀመር። ግን ስልኬ የት እንደጣልኩት አላውቅም። በእርግጠኝነት እዚህ ነው፣ ከሆስፒታል ትወጣ ጀምሮ አልነበረም። አንቺ ነሽ አይደል የወሰድሽው? ስልኬን መልሽ። የለኝ። ለምንድን ነው እንደዚህ የምታረጊው? አለቻት ሳምራዊት ላይ እያፈጠጠች። እንዴ ውሸትሽ እንዳይታወቅ ብለሽ ነው እኔ ላይ የምትጫወት። እኔ ደግሞ የአንቺ ስልክ ምን ይሰራልኛል? ይኸውልህ እንግዲህ ሳሜ፣ ምን አይነት ሴት እንደሆነች እኮ ነገርኩህ ነበር። ውሸት ስለሆነ እያወራች የነበረው እንዳይታወቅባት ወደ እኔ እያላካከች ነው። ከበፊቱ በበለጠ ምቾት እየተሰማት ውስጡ ላይ የተፈጠረው ስሜት ብዙ እንዲያስብ ያደረገውም እባክሽ ውጪ ብሎ ሌኒን ከክፍል እንድትወጣ አደረገ። ሳምራዊት ይበልጥን ሁኔታው ለእርሷ እየተመቸ መጥቶ በውሸት ላይ ውሸት እየደራረበች የሳምሶምን ጭንቅላት ትመርዘው ነበር ብዙም ያሆኑ ታሪኮችን እየፈጠረች በሌኒ ላይ ጥላቻ እንዲያሳድር እያደረገችው መጣች። ሌኒ ነገሮች ሁሉ ግራ ጋብተዋት፣ ቀንም ማታም ማልቀስ ብቻ ነበር ስራዋ። ታዲያ ቀን ቀንን እየተካ የሳምሶም ሁኔታ እየተሻሻለ መጣ። በጥቂቱም ቢሆን ነገሮችን ማስታወስ እየጀመረ መጥቷል። ታው መሀል የሳምራዊትን ፊት በትንሹም ቢሆን ስላስታወሰው እውነትም ፍቅረኛ የነበረች ብሎ እንዲያምን አደረገው። ቀንም ሌሊትም ከጎኑ አትለየውም ነበር ሳምራዊት። የለኝ አዝኖ ከሆስፒታል መጥፋት ልርሷ ጥሎ እድል ፈጠረላት። ታዲያ ሳምንታትን እዛ ሆስፒታል አሳልፈው ዶክተሮቹ መውጣት ይችላል ስላሉ ወጥተው የሳምሶን ቤት ገቡ። ነገሮች ሁሉ ሰው እንዳሰበችው እየሆነላት ያለው ሳምራዊት የሳምሶን ቤት ውስጥ ገብታ እንደ ቤት እመቤት ቤቱን ተቆጣጠረችው። ዶክተሮቹ የደረሰበት አደጋ ከፍተኛ ስለሆነ ቶሎ ሊያስታውስ አይችልም ስላሏት ይበልጡኑ እንድትረጋጋ አደረጋት። ሳምሶም ግን ትውስተውን ማምጣት ባይችልም እሌኒን ሲያስብ በሚሰማው ስሜት ግን ግራ እየተጋባ መጥቷል። ከቀን ወደ ቀንም ለማስታወስ የማያደርገው ጥረት አልነበረም። በዚህ ሁሉ መሀል ታዲያ እሌኒ አሁንም የመረጠችው ዝምታን ነበር። ንግግሯ ሁሉ ከአምላኳ እና ከለቅሰዋ ብቻ ነበር። ቤተሰቦቿ የሰርጉን ቀን እየቀረበ መጥቶ ቢያስጨንቋትም ምንም ነገር አይኖርም በቃ ሁሉም ነገር ተዉት ብላ ከሁሉም ጋር ንግግር ካቆመች ቆየች። በእንደዚህ አይነት ሁኔታም ሳምንታት አለፉ። ታዲያ ሳምሶም አንድ ቀን ሳምራዊትም ቤቱ ላይ ትልቅ ዝግጅት እንድታዘጋጅ ነገራት። ምክንያቱም ብትጠይቀው ሰርፕራይዝ ነው ግን ብዙ ሰዎች ስለምጠራ ለብዙ ሰዎች የሆን ዘንድ ሰፋ አድርጊው ብቻ አላት። ሰርፕራይዙ ለሷ እንደሚሆን አስባ ደስ ብሏት የተባለችውን አደረገች ነበር። ሳምራዊትም ይመጥናል ብላ ያሰበችው እጅግ የተዋበ ቀሚስ ለብሳ ነበር። የተጠሩበትን ምክንያት ባይገባቸውም የተጠሩት ሁሉም ሰዎች እየገቡ ነበር። ከነሱ መሐልም እሌኒ ነበረች። ልሂድ አልሂድ ከራሷ ጋር ብዙ ብትጨቃጨቅም ሳምሶም እንዳትቀራት ወቆ ስለነገራት ለምን የሚሆነውን አላይም ብላ ሙሽራ ሆና ልትገባበት ወደ ነበረው ቤት እንግዳ ሆና ገባች። ሳምራ ቤት ስታያት አለመነችም ነበር። ምን ልሰራ ነው የመጣችው ብላም እጅጉን ተጨነቀች። ሳምሶምን ጠየቀችው። ግን ሳምሶም፣ ትንሽ ብቻ ታገሺ የሚሆነውን ሁሉ ራስሽ ታያለሽ አላት ፈገግ ብሎ እያያት። የጠራቸውን እንግዶች ሁሉ እንደመጡ ያረጋገጠው ሳምሶም ከፍ ያለውን ሀሳባቸውን እንዲሰጡት በያዘው ድምፅ ማውቂያ ማይክ እንግዶችን ተጣራ። ሰው ሁሉ ምንሊል ነው ብሎ ሀሳቡን ሰብስቦ ሳምሶኑን ማዳመጥ ተያያዘው። በሕይወት ብዙ ፈተናዎችና መሰናክሎችን አልፍ ግን ያለፍኩባቸው መንገዶች ሁሉ አሁን ላይ ያለው ጠንካራና ስራ ወዳድ ማንነት ስለገነቡት አልጠላቸውም። ፈጣሪ የሆነ ነገር ሊሰጠን ሲፈልግ በፈተና ውስጥ እንደሚያሳልፈንና ማንነታችንን እንደሚገነባ ማምናለሁ። ጥሩና እውነተኛ ነገርም ፈተና እንደሚበዛበት አውቃለሁ። ለዛም ነው የልቤ ንግስት ከሆነች ሴት ጋር እንደዚህ የተፈተን ነው ብይማም ነው ፍቅራችን የልብና እውነተኛ ስለሆነ ሳምራዊት እባክሽ አንዴ ወደዚህ ነ ብሎ የሳምራዊትን እጅ ይዞ መናገሩን ቀጠለ። ሳምራዊት በደስታ የምትሆነው ናታ ነበር። አንቺ በህይወቴ ውስጥ ገብተሽ ይህ ነገር ይፈጠራል ብዬ አስቤ አልነበረም። ለአንቺ ከቀድሞ ጀምሮ ጥምነ ነገር ነበረኝ። በምችለው ሁሉ ከጎንሽ ነበርኩ። ግን አንድ ቀን ውለታዬን በዚህ መንገድ ትመልሺያለሽ ብዬ አስቤ አላቅም። ህይወቴ እንደዚህ ትቀይሪያለሽ ብዬ አስቤ አላቅም ነበር። አንድ ማወቅ ያለብሽ ነገር ግን ላደረግሽው ነገር በጥፍ እንደምከፍልሽ ነው ምንም አይደል ወዴ ለአንተ ምንም አደርጋለሁ አለች ሳምራዊት እጁን እየጨበጠች እሌኒ ይህንን ነው እንዳይጠራኝ ብላ ጥላ ለመውጣት እየዳዳት ነበር መቼም የማያስተው ስም ብለሽ ነው እንዳያሰብሽው አላት ፊቱ ባንዴ ተቀይሮ ፍል መስሎ እያያት ደነገጠች ዛሬ ላረግሽው ነገር ሁሉ በእነዚህ ሰዎች ፊት ዋጋ ትከፍያለሽ። ይች የምታያት ሴት ሰው እንዳትመስላችሁ አለ፣ ወደ ጠራቸው እንግዶች እየተመለከተ ቤቴ ውስጥ ገብታ እንዳሻንጉሊ ስትጫወትብኝ ከረመች። በስታ ቤት ሁሉም ነገር ደብቃለች። እኔን ተኝቷል ብላ ባሰበችበት ጊዜ ከጓደኛ ዋጋ እንዴት የመኪና ፍሬን እንደበጠሰች እና አደጋ እንዳደረሰችብኝ አለማስታወሴንም ተጠቅማ እንዴት የመወዳት ሴት ጋር እንደላየችኝ ስታወራ ሰማኋት። ፈጣሪም ረዳኝ። አይመለስም የተባለው ትውስታዬ ተመለሰ። ሁሉም ነገር እንዳስታወስ አደረገኝ። ሁሉም እየተገረመ ነበር ሲያዳምጥ የነበረው። የሳምራዊት ፊትም ተቀያየረ በፍርሃት ሞቀማቃታት። እባካችሁ ይችን ሴት ወሰዱልኝ፣ ብሎም ከእንግዶቹ መሀል ወደ ነበሩት ፖሊሶች ተመለከተ። ጊዜ ሳያጠፉም እያጣደፉ እጇን አስረውት ወሰዷት። እመኘኝ። ከዛ እንድትወጪ አላደርግሽም አላት ሳምሶም። በጀርዋ እሌኒ በልቅሷ ስታስ ስታስጨንቀው የነበረ ፈጣሪዋ ምላሽ ስለሰጣት ማመስገኗን ተያያዘችው። ሳምሶም አሁንም ማይኩን ይዞ እባካችሁን በዚህ ሁላ መሀል እንደ ወርቅ በእሳት የተፈነተነችውን ሴት ጥሩልኝ ብሎ ወደ ሌኒ ተመለከተ። ምን እንዳሳለፈች የሚያውቁ ሰዎች ሁሉ ተራ በተራ ያጥፋት ጀመር አንቺ ጀግና ሴት እያሉ ሳምሶን ወደ ነበረበት ቦታ አመራች። ተደፍቶ ይቅርታ ጠየቃት። ተቃፎ አብረዋ አለቀሱ። በገዛ ጓደኛቸው ሴራም አቋርጠውት ወደ ነበረው ፍቅራቸው ተመለሱ። እውነተኛ ፍቅር ለካ እንዲ ነው። ለምንም ነገር ቢሆን የተፈተነው ማሸነፍ አይቀርም አሉ ከዕድምተኞቹ መሀል። ታሪኩን ከወደዳችሁት ለብዙ ሰው ይዳረስ ዘንድ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ሳምንት በሌላ ታሪክ እስከምንገናኝ ቸር ቆዩ።